የተፈጠረው ምንድን ነው? አባይ ቲቪ ላይ ቀርበን ነበርና ለጋብቻ ጥያቄ ተንበርክኮ አቅርቦልኝ ነበርና ስቀበልኩ ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም፣ ግን እዛም ያክል ሚዲያ ላይ ገና ለጋብቻ አልደረስኩምና እሺ ሰምተናታል። አጠቃላይ እንግዲህ የቀረበውን ነገር እኔ ምለው እኔ ምለው የእናንተ እንደው ክትም ጥርቅምቅም እያላችሁ ስፔሻሊ በዚህ በሚኒስትሪ ሚዲያ አባይ ቲቪ በዩ አዋሽ ቲቪ በዩ ገደል ቲቪ ቢዩ ማለት ነው እንዴ! ህዝብን የማይመጥን የኩታራና የመንደር መንደረኛ የሆኑ ሀሳቦችን ይዛችሁ እየመጣችሁ ህዝብን ምንድን ነው እንደዚህ ስክሪፕት ተሰጥቷችሁ ድራማ ምሰሩት? እንዴ ሰው የለም እንዴ? ቢያንስ ማለት ነው እንዴ አባይ ቲቪ ላይ እንደዚህ አይነት ነገር አገራዊ ነገር አገርን አንድ የሚያደርግ ነገር ዜጎችን፣ ማንነትን፣ ትውልድን የሚያነጽ ነገር መቅረብ ሲችል እንደዚህ አይነት ድራማ ጌም የምታቀርቡብን ምንድን ነው እንዴ? ማናጅመንት የላችሁም እንዴ? ማናጅመንት ስትሪም የላችሁም እንዴ? አንዳንዴ ኮ ህዝብም ይታዘበናል ብሎ ማሰብ ያስፈልጋል። ከአሁን ቀደም እንደዚህ ሚስቱን ምትበየው የለም። ከዚህ በኋላ ወተሽ ስሪ ገለመሌ ገለመሌ ስትሉ ነበረ። ከእንደገና ይቅርታን ይጠቃላችሁ። አሁን ደግሞ የነዚህን እንቶፈንቶዎች እነዚህ ዱቄቶች ማለት ታመጡብንና ተንበርክኮ ቀለበት ማሰር፣ ከእንደገና ሲደበድባት ማሳየት ምንድን ነው? የልጅ ነገር ሆነ ሳ እንዴ እናንተ ከቲክቶክ መንደር አትወጡም እንዴ? አንዳንድ ለሀገር ማሰብ ያስፈልጋል እኮ እንዴ! ህዝብ እኮ አማራጭ የለውም። እናንተ እንደ ትልቅ የኢቲቪ ቻናል ወይም ደግሞ ሜንስትሪም ሚዲያ አድርጎ ነው የሚያስበው። ማንነቱ ኑሮ እንድታስቡለት ነው። የወረደ ነገር የወረደ ነገር እያቀረባችሁ ምንድን ነው ህዝብ እንደዚህ ማታለል? እንዴ፣ ራ ይደብራል፣ በጣም ይደብራል። እንዴ! እንደ ፐርሰናል ቲክቶክ ሆናችሁ እኮ እናንተ ጭራሹ ነው። እንዴ፣ እንዴ፣ ምን ይባላል? እስኪ ሰው ባለበት ሀገር ትልቅ ሀገር እኮ ነች፣ ይቻገር እንዴ ጭራሽ ወርዳችሁ ወርዳችሁ ወርዳችሁ ጉሊት ውስጥ። ኧረ በስመ አብ ምን ልናገር እናንተ ተንበርክኮ በትልቅ ሚኒስትሪ ሚዲያ ላይ ቀለበት ሲያደርግ ከእንደገና ሲደበደባት ማሳየት። ቢግ ሸሜን ማሰብ መቻል አለብን። ህዝብ ማታለል ምንድንነው ወይ ደበደባት እንደው ይቅርታ ማድረግ አለባት። እንደዚህ አይነት ስክሪፕቶው ያሁን ቅድም የቀረበ አይበቃም እንዴ በቂ ነው። ምንድን ነው ይሄ? ማሰብ ያስፈልጋል። ይሄን ደግሞ እኛ ለእናንተ መናገር አለብን እንዴ ኦ ሜን ይሄ በጣም ሼም ነው። ማሰብ መቻል አለባችሁ። ሜንስትሪም ሚዲያ ነው እየመራችሁ ያላችሁት። ስንት ችግር፣ ስንት ኢኮኖሚ፣ ስንት ፖለቲካ አናላይዝ፣ ስንት ኢጁኬሽናል ሌቭል መታሰብ የሚችልበት ሚዲያ ሆኖ ሳለ እናንተ ዱቄት የሆኑ ሰዎች እየሰበሰባችሁ ዱቄት የሆነ ሀሳብ፣ ኧረ በጣም ይደብራል፣ በጣም ይደብራል እግዚአብሔርን ይህን ማሰብ መቻል ያለባችሁ ኦፍ ምን አይነቶች ናቸው? እግዚአብሔር